ነግሮች ነገር አለ። ምን አይነት ሴት ናት ግን? ሰማኝ? በደንብ እሺ? በደንብ አዳምጠኝ። እስከ ዛሬ ያልነገርኩ ስሜት አለኝ በቃ ማለት በጨዋታም ሆነ በቀልድም ሆነ ያልነገርኩት ነገር አለ፣ እና እሱ መናገር እፈልጋለሁ። ማለት ጨንጎኛል። አሁን እዚህ ጋ ቁሜ እንዴት አድርጌ ማውራት እንዳለብኝ ባላቅ፣ መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው። ሌላ ያለው ነገር ማለት ነው። እና ምን መሰለህ አብርሽ፣ አፍቅር ይላለው ጉድ ያስብላል ቤተሰብ የዛሬ ጉድ ነው እንደ ሄሬሜላ አይን እያወጣች ሴት በዮቴ አይቼ አላቅም እውነት ለመናገር በጣም አፍር ያለው ቤተሰብ ማለት ነው በቃ ሴትነታችሁን ትጠላላቸው ጠልቻ አለው እውነት ለመናገር ማለት ነው እሷ ኮ ስትመጣ ሁላችንም ኮ ጠርጥረናል ኮ ስትመጣ ለጤና እንዳልመጣችም አውቀናል ገባችሁ ዛሬ እንግዲህ አብርሽና እና ሩታ ስለተጣሉ እሷ ይህን ክፍተት ተጠቅማ ገባች የአብርሽ ውስጥ ለመደች ከሱ ህይወት በጊዜ እሷ ልክ እንደመጣች ከህይወቱ አላስወጣም ዘብዝፎ ዘብዝፎ ራሱ ላይ ያስቀመጠ ይሄ ዛሬ የፍቅር ጥያቄ ጠየቀች እንግዲህ ነገ የፍቅር ጥያቄ ይቀበላል ወይስ አይቀበልኝ የሚል ውላሽን በጉጉት እንጠብቃለን አርብሽ ተብዮ አንቴ ጅላጅል ፋራንክ የምር ፋራኒክ ምስት ቁምቃ ወልዳ አንድ ወር አልሞላችውም፣ ከሪሜላ ጋር ለመሆን በዚህ ልክሩታን ሰላምን እያሰጣን ያለው ማለት ነው። የምር አንቴ እንንጃ ምን እንደምልክ አላቅ። ነገ ነው የምንፈርድ ይሆናል ቤተሰብ ማለት የእውነት። አርብሽ የፍቅር ጥያቄ ከተቀበለ አንተ የእውነት ባለጌ ወንድ ነብዬ ነው የማስበው። ምክንያቱ ዛሬ ሮታ ላይ እንደተጫወትክ እሷ ላይም ሄሪ ሜላ ላይም ተጫውታ ወደ ሌላ ሴት እንደምትሄድ እርግጠኛ ነኝ። ምክንያቱ እቺ የሰው ባል ነው የቀማችው ማለት ነው። ሚስቱ እርጉዝ ሆና እንደፈለገች ስትሆነ የነበረች አሁን ወልዳ ጭራሽ የፍቅር ጥያቄ እንግዲህ ልጁን አላሳይምባ ማለት ሮታ ከልክላ ስለነበረች እሱ ደግሞ ይህ ውሳኔ ወስኖ ሄርሜላ ከዮቴ ውጭ ልኝ፣ እኔ ከሚስቴ ጋር መኖር እፈልጋለሁ፣ ከልጄ ጋር መኖር እፈልጋለሁ፣ አንቺ ከዮቴ ውጭ ልኝ ባክሽ ብሎ ለምኖ ከዮቱ አስጥቶ ነበረ። እንግዲህ እሷ እንግዲህ በሱ ፍቅር ተጎድቻለሁ፣ በጣም ነው ማክብሮ፣ በጣም ነው መወዶ፣ በጣም ነው በቃ የፍቅር ስሜት እየተናገረች ነበረች። ትላንትና በራሷ ቤት እንግዲህ አስባቸዋል። ዛሬ የፍቅር ጥያቄ አቀረበችለት አብርሽ ደግሞ ነገ ይቀበለ አይቀበሉም እሱ አናውቅም። ፈጣሪ ነው የሚያውቀው። የምር በጣም ነው የምታሳፍሩ። በተለይ በአብርሽ ዙሪያ ያላችሁ ሰዎች ጠቅላላ እናንተ የሩታ ጠላት ናችሁ፣ አስመሳይ ባለጎች ናችሁ። የምሬ ነው የምላችሁ እናንተ የሰውን ልጅ በቆም ትገላላችሁ ብዬ ነው የማስበው። እንደገደላችሁ ቁጠሩ። የሰው ህይወትን የበጠበጣችሁ ገባችሁ ባለትዳሮች ዳሮች አሁን ልጅ የወለደ ሁለቱን አላያይታችሁ እ ከረሜላ ጋር ለማጋባት በዚህ ልክ ስት ሮጡ አይደብሩ አይደብሩ። እንዴት እንዴት እንደም እንዴት እንደሚያደርጋችሁ በቪዲዮ አያችሁ አይደለ? ከረሜላ የፍቅር ጥያቄ ለአብርሽ ስታቀርቡ እንዴት እንደሚሆኑ እ ለናንተ ያደረጋችሁን እንደ እንዴ መሰላችሁ? እናንተ ባለጎች አራይ ቡታ የራ ወንዶች ሊጥ ሊጥ ሊጥ ጅልሃ ጅሎች ንፍጦች ናችሁ፣ ጌታ ጡም ተሳፍራላችሁ። ምን አይነት ሴቶች ናችሁ እናንተ የሚያገቡ ግን አንዳችሁ አትረቡም። አንድ ናችሁ፣ አንድ ናችሁ ማለት ነው። የሰውን ትዳር ለመበጥበጥ በዚህ ልክ እንቅልፋችሁ ነታችሁ። ስራ የላችሁም፣ የራሳችሁ ስራ የላችሁ፣ በሰው ህይወት እንደኖራችሁ ነው። ሁላችሁንም አስመሳይ ናችሁ፣ በተለይ አቤላ አንተ የሩታ ጠላትና አንደኛ ማለት ነው። ማትፈቀርበት ቦታ ማትከበርበት ቦታ ምን ይሰራል? አንተ ምን ቤት ነ ሩታ እኮ የፈለገችው መረገጥም? እ ባላ እስከሆነ ድረስ የፈለገችው መናገርም እ የፈለገችው መረገጥም ትችላል። አንተ ምን ቤት ነ አቤላ ተብዩ ማለት ነው። በአሽሙር ሩታን የነካኮ ነው ቤተሰብ ማለት ነው ኢድሜ ለአብርሽ ይ ሁሉ ዩቱበሮች ታዋቂ ያደረገ አብርሽ ሩታ ናት እኮ። ሩታ ባትመጣ እኮ ወደ ሚዲያ እናንተ ኬት ማንም ያቃችሁ? አብርሽ እኮ በሩታ ምክንያት እኮ ነው እ ፈመሰ ይገባችሁ። ኢድሜ ለአብርሽ ለዚህ ቀን አደረሰ። ታዋቂ ይ ሁሉ እኮ የሩታ ውጤት ነው። ራሳ እንዴ አንተ መቶ ሺ ኬት አምጥታ ነው? እስኪ ወንድ ሆንክ ለብቻ ሰርታና ና ቪዲዮ ሰርታና የሶም ፎቶ የማን ፎቶ ሳትለጥፈ በራስ ብቻና ና አስር ሺ እንኳን ከታ የለ ወንድ አስመሳይ ማለት ነው። ምን አይነት ሰው ነው ግን? አንድ እኮ የሰውን ሕይወት የበጠበጥቅ ሰሆነ አንድና ብሩክ አይደለን ችውሽ ምት ከየትም ከየትም ማምጥታችሁ ሁለቱን አገናኛችሁ፣ ዛሬ ሁለቱን ትዳር እያፈረሳችሁ። እናንቴ ናችሁ፣ አቤላና ብሮኬ ናችሁ። እቼ ልጅ እንግዲህ እንደፈለገችሁ ከአርብሽ ጋር ስላላቱ ይሄው ፍቅር ውስጥ ገብታለች። ነገ ደግሞ የፍቅር ጥያቄ ይቀበላላታል አዩ? ወይስ አይቀበልም? ይሄ ጉድ ነው። በሉ እናንተ አገናኝታችሁ፣ እናንተ በዚህ ልክ ሁለቱን ለማጋባት በዚህ ልክ ትጠራላችሁ። ሩታ ምን አጠፋችሁ? ምን አደረጋችሁ? እናንተ ነገ አልነካችሁ። እናንተ ናቸው እኮ በሮታ የተጠቀማችሁ። እናንተ ናቸው በሮታ እጅ የበላችሁ የጠጣችሁ መልሳችሁ ሩተን እንደ ብላት ትወጋላችሁ። እናንተ ባለጎች ማለት ነው። በተለይ አቤላ አንቴ እንዴት እንደዘገኝ መደ አለ። ለምን ድፍት ያድርግክ። እኔ ሌላ ምንም ምልክ ነገር የለኝም። አንቴ አስመሳይ ማለት ነው። ሲያስጠላ ጅላጅል። እንዴት እንደመጣ ረሳው ረሳ እ ልብስ ቀይራሃል፣ ጫማ ቀይራሃል፣ የጽጉር አስታይል ቀይራሃል፣ አይፎን ስልክ ይዛሃል። ኢዲሜላ ሩት ተባላሽ። ለዚህ ቀን እያደረሰ ለዚህ ቀን ያደረሰችው እኮ ሩታ ናት። ተቃላ አንቺ ባለጌ ማለት ነው። ትንሽም ቢሆን እኮ ጥሩም መጥፎም እኮ ከሩታ ጋር አሳልፋችኋል። ምን አደረገች በዚህ ልክ? ሌላ ሴት አምጥታችሁ ከደች። ትላንትና የተወለደ ልጅ እንኳን አታስቡ። እግዚአብሔር የአብርሽ ልጅ ያሳድግል። አንተ ጅላጅል፣ አንተ ስላልካ አይደለም በግ ሲያስጠሉ እናንተ፣ አንድ ወንዶች አይረቡም እንደ ሁሉም አንድ ናችሁ። አልጫ በአርብ ሽሮ ዙሪያ ያለው ሁሉም ማይረቡ ማይም ባለጌ ናችሁ። እቺ ደግሞ የሴት አሰዳቢ፣ እቺ ልክስክስ ሴት ናት። የምር ቤተሰብ የላትም እቺ ልጅ። የሰው ትዳር ኩኔ በጠበጠችው ከህይወቴ ውጭ ልኝ አላት። እሷ ምን ያደረገችው እሱን ለማግኘት ምን አደረጉ? ፕሮግራም አደረጉ። ሀምሳ ሺ ልክ እንደሚከበርለት አደረጉለት፣ እና ነጭ ነጭ ልብስ ለበሱ መጡ። የርሜላም ነጭ ልብስ ለበሰች። እሱንም ነጭ ልብስ ልበሰና ና አሉ። አያችው አንድ አንድ አይነታ ማች ልብስ ለበሱ ማለት ነው። ከዛ አምሳ ሺ ልክ የሚከበርለት አድርጎ የፍቅር ጥያቄ በዚህ ጠይቃት፣ ምንም ነገር ሳትፈሪ ጠይቅ ደፍረሽ ቆያ። እናንተ ምን ቤት ናችሁ ግን? በሰው ትዳር ውስጥ ገብታችሁ በዚህ ልክ ስታበቁ አይደብራችሁ? አይደብራችሁ? ምን አይነት ማይም ናችሁ? ጭንቅላታችሁ ዜሮ። እውነት ከእናንተ ያልተማረ ሰው ይሻላል። ትንሽ አይምሮ የላችሁም። ምንድን ነው የደፈናችሁ የሰውን ትዳር ለመበጥበጥ በዚህ ልክ? አቤላ፣ በተለይ በተለይ አንቴ የእጅግን አንድ ቀን ታገኛለ ማልሳ ሩታ የሩታ እግር ስር ወርቃ ይቅርታ እንደምጠይቁ እርግጠኛ ነኝ። ዛሬ ሩታ እንደብላ እንደውጋ ቁጠሯ ማለት ነው። አቤላ ተብዩ አንቺ አስመሳይ ነገ ትጻጽጣለ ዛሬ በተናገርከ ቃል ነገ እንደምትጻጽተው አውቋ ይህ ቀን ደግሞ ያልፋል። አንቴ ባለጌ ማለት ነው ሴታ ሴት ሲያስጠላ ይሄ ልክስክስ ማለት ነው እንዴ። ጨጓራ ለክ እንዳደረገ መድአና ለምን ትግስቱን ስጠን። ብቻ እናንተ እኮ እንንቻ ጭራሽ እድሜላ። አብርሽ አብርሽ እኮ ነው እዚህ ደረጃ እኛን እያሰበሰበን አላለው። እድሜላ ሩጣ በሉ ሩጣ። ናጥቆ ቡጣይራን ታዋቂ ያደረገችው ታቃላችሁ አይደል? እኮ አይካድም። እናንተ አስመሳይ ውሸታሞች ስታስጠሉ የሩታን ጡንቡሳ ሲይዛችሁ ጥፉ፣ ገደል ግቡ ስትፈልጉ ማለት ነው። እቺ ጋል ለሞታ ሴት፣ ሴተኛ አዳሪ የሰው ባል ላይ ፍጥ ብላ። ዛሬ አንቺ የሰውን ባል ቀምተሽ አብርሽ ደሞ ነገ ጉድ ያድርግሻል ማለት ነው። ዘላለሙ ከሱ ጋር መኖር ነው አይደለ የፈለግሽው። ምኞትም እንደዛ ነው አይደለ የተመኘሹ ያለሽው፣ የሰው ባል እኮ የተመኘሹ። ገባሽ ከልጅ ነጥለሽ ከልጁ እ ከልጅ አንዶር ያልሞላ ልጅ ከልጅነት ጥለሽ ለራስሽ ልታደርግ አይደለም። ነገ ደግሞ አንቺ በትራሽ ታገኛለሽ ማለት ነው። በትራሽ ታገኛለሽ፣ ታገኛለሽ ደም እንባ እንደምታለቅሽ አውቂ። አንቺ ባለጌ ሴት፣ ነገ ጉድ በሉ። ነገ ሁላችሁም በጉጉት እንጠብቃለን። አብርሽ የፍቅር ጥያቄ ይቀበለ ወይስ አይቀበሉም? የሚል ጉድ፣ ጉድ በሉ። በጣም ተናድቻለሁ። አላቅም ብቻ። ፈጣሪ ለሁላችሁም ትዕግስቱን ስጠን